የኢትዮጵያ ባህላዊ ልብስ የምትሰሩ ልጆች በጣም የሚያማምር በጣም ብዙ ችሎታ ያለው ልጆች እንዳላችሁ እያየን ነው። ስራችሁ በጣም ሳናደንቀው ልናልፍ አንችልም፣ ምክንያቱም የሚታይ ነው። በየጊዜው የትራዲሽኑን እየጠበቃችሁ የሚያማምር ልብስ እያቀረባችሁ ነው። ያ ምን ያሳያል? ብዙ ችሎታ ያላቸው አገር ውስጥ እንዳሉ ነው። ይህንን እድል ቢያገኙ ከፍ ያለ ቦታም ጥሩ ቦታም ሊደርሱ ሊያድግ የሚችል ኢንዱስትሪም የልብስ ኢንዱስትሪ ሊኖር ይችላል። ያንን ግን የሚችለው አሁን ሶሻል ብዙ ኃይል አለው። ሶሻል ትልቅ ነው ኃይል ያለው የመዞር እና ብዙ ጊዜ ልብሱን የምትለብሱላቸው ሰዎች የምናስተዋውቁ ቢራ ለሚሄዱላቸው ሰዎች እነዚህ ልጆች ሰፖርት ለማድረግ ሞክሩ። እነዚህ ልጆች የኢትዮጵያን ትራዲሽን ከፍ አድርገው ልብሱን እየሰሩ አምነውበት የተለያየ ኤትኒክ ልብስ እየሰሩ እያቀረቡ ስለሆነ የምስጋና እና እድገትም እንዲኖረው እንዲቀጥል ብንረዳዳና ብንደጋገፍ ሶሻልን ምንቅነቃቀፍበት ሳይሆን ምንተባበርበት እና ምናድግበት ቢሆን ጥሩ ኖላለሁ። አመሰግናለሁ።